ቀደም ሲል ከኢቢኤስ ቴሌቪዥን እስከ ፋና ቴሌቪዥን ፋና ላምሮት ፕሮግራም ድንቅ የሚባል ብቃቱን ያሳየ ተወዳጅ ባለሙያ ነው። ሳቂታነቱ ተግባቢነቱና መልካምነቱ እጅግ የሚደንቅ ሰው ስለመሆኑም ወዳጆቹ ይመሰክሩለታል። በዚያ ጊዜ እንዴት ዋልክ፣ እንዴት አደርክ የሚሉት በርካታ ወዳጆች ነበሩት። በብዙ ሰዎች ዘንድ እውቅ መሆንም ችሎ ነበር። የቴሌቪዥን ፕሮግራም አቅራቢው ቴዎድሮስ ካሳሁን ቴዲ አሁን ግን ያ ሁሉ ዝና ቀዝቅዞ የአማራ አለባበሱ ተለውጦ የሚያብለጨልጨው ፊቱ ወዙ ነጥፎ ተጎሳቁሎና ተጎድቶ ከብዙ መጥፋት በኋላ ብቅ ብሏል። የመጣበት መንገድ ደግሞ እጅግ የሚያሳዝን ነው። ልጆቹን በኪራይ ቤት ውስጥ ጥሎ በየጸበሉ እየተንከራተተ እንደሚገኝም ጠቁሟል። ታዲያ ከዚሁ ጋር አያይዞም ተማጽኖንም ለመላው ኢትዮጵያንም አድርሷል። ለመሆኑ ቴዲን ምን አጋጠመው?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 እንነግራችኋለን እስከ መጨረሻው ከኛ ጋር ሁኑም። በአይነቱ ልዩ የሆነውና በድርጅቱ ተይዞ የነበረውን የመጨረሻውን ዲያስፖራ ብሎ ቁጥር 3 በደማቁ አለቡ ለሽያጭ አቅርበናል። በዚህ ብሎክ ላይ በልዩነት ማራኪ የተፈጥሮ እይታ ከሲቲቪው ጋር ቤቶቻችን አንዳቸውም ከሌላ ቤት ጋር ግድግዳ የማይጋሩ እንዲሁም የለምንም ሽፋን በቂ ተፈጥሮ ብርሃንን የሚያገኙ ከሁለተኛ ፍሎር ጀምሮ እንደ ምርጫው በካሬ ከ78 ሺህ ብር ጀምሮ በ8% ቅድመ ክፍያና ከ60% የረጅም ጊዜ የባንክ ብድር ጋር ምን? ይሄ ብቻ በልዩነት ለማግኘት ለሃያ ደንበኞቻችን እስከ 30% የሚደርስ ታላቅ ቅናሽና በቤተሰብ አሊያም በቡድን ሆነው ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽም አቅርበናል። ፈጥነው ይመዝገቡና ከባለሃያዎቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁኑኑ በ0946 1603 77 ላይ ይደውሉ። መልእክት ለብዙ ሰዎች እንዲደርስ እባካችሁ ሼር ሼር በማድረግ ለወዳጆቻችሁ እንድታጋሩ ትብብራችሁን ተጠይቃችኋል። የዚህ ታሪክ ባለቤት ቴዎድሮስ ካሳሁን ተክሌ ተብሎ ይጠራል። ብቁ የመዝናኛ ፕሮግራም አቅራቢ ነው። በኢቢኤስ ቴሌቪዥን እና በፋና ቴሌቪዥን የመዝናኛ ፕሮግራሞችን በብቃት በመምራት የሚታወቃል። የፋና ላምሮት የመጀመሪያ መድረክ አስተዋዋቂ እንደነበር የሚታወቃል። በፋና ላምሮት ውስጥ አብራው ፕሮግራሙን በመምራት የቆየችው የቀድሞዋ የፋና መዝናኛ ፕሮግራም አዘጋጇ ያሁኗ የኢቢኤስ ፕሮግራም አቅራቢዋ ምህረት ዮሴፍ የፌስቡክ ገጿ ላይ እንዳሰፈረችው ቴዲ ያለበትን የሚያሳዝን ሁኔታም ለተከታዮቹ አጋርታለች። ፋና ላምሮትን ከምዕራፍ 1 እስከ ምዕራፍ 4 የአሸናፊዎች አሸናፊ ውድድርን በብቃት መምራቱን የሙያ ባልደረቦቹ ይመሰክሩለታል። በዚህም የተነሳ ለዛ ያለው ምርጥ የመዝናኛ ፕሮግራም አቅራቢ በመሆን በተደጋጋሚም ተነግሮለታል። ኬዲ በዚህ ብቻ አላበቃም። በኢቢኤስ ቴሌቪዥን ላይ የአፍታ ጨዋታ የተሰኘውን ፕሮግራም ድንቅ በሆነ መንገድ በማይረሳ አቀራረብ ግሩም አድርጎ በመምራትም የተጨበጨበለት የመድረክ መሪ ነበር ሲል የሚመሰክርለት ዘሪውን ተዝናኑ ነው። ከነዚህ ድንቅ ሥራዎቹ በኋላ ታዲያ የግል ስራውን ለመስራት በማሰብ አንድ ጥሩ ሚዲያ ማቋቋም ይፈልግ ነበረም። አውጥቶ አውርዶ ካበቃ በኋላም በራሱ ቴዳል ቲዩብ የተሰኘ ዩቲዩብ ቻናል ቀደም ብሎ የተከፈተ ማለት ነው። ለነገ ትልቅ ይሆናል ብሎ በማሰብ ያንኑ ሚዲያም በትንሹ እየጀመረ እየተረከበት መጣም። እንዲህ እንዲህ ያለ ቻናሉ ላይ በጥሩ ሁኔታ እየተንቀሳቀሰ ልዩ ልዩ የመጽሐፍት ታሪኮችን በመዳሰስና በመተረክ ሰነባበተም። የቻናሉ አካሄድም እንዳሰበው በመልካም መንገድ እየተጓዘም በጥሩ ሁኔታ ሄደለት። በዚህ ቻናል ከሁለት መቶ ሺህ በላይ ተከታዮችን ማፍራት ቻለም። ቻናሉ ግን ከሁለት ዓመት ወዲህ የሚለቀቁ ቪዲዮዎች እየቀነሱም፣ እይታቸውም እየተቀዛቀዘ መጣም። ከዚያ በኋላ ግን ከስንት አንድ ጊዜ ብቅ ከማለት በስተቀር ቴዲ ራሱ አብሮ መጥፋትም ጀመረም። ከማህበራዊ ሚዲያ መጥፋቱን የተመለከቱ ብዙ ሰዎችም የት ሄደ ብለው ሲጠይቁም ነበረም። ቻናሉ ላይም መስራት ማቆሙንም ያዩ ሁሉም ስለሱ ማሰብም ጀመሩ። የአሳቄታ ሰው አክባሪ ተጫዋችና ዘናጭ ነበረው ወንድማችን፣ ለካስ በጭንቀት በሽታም ተይዞ ቆይቷል። ይህም ህመም ከሥራ ገበታው በመገደብ እጅግ ውጤታማ የሚሆንባቸውን ጊዜያትም እንክት አድርጎ ሲበላበት ቆይቷል። ታዲያም ከዚህ ህመም ለመላቀቅ ምን ማድረግ እንዳለበት ማውጠንጠን ጀመረም። የነበረው አማራጭ የተለያዩ ገዳማትና አድባራት ጋር በመሄድ ከፈጣሪው ዘንድ መማፀን ብቻ እንደሆነ ማሰበም። በዚህም በየጸበሉ እየተንከራተተ እንደሚገኝ ተገልጿል። ያ ዝንጥ ያለው አለባበሱ ተለውጦ ሰውነቱ ከስቶና ተጎሳቅሎ ከብዙ መጥፋት በኋላ ተገለጠም። የተገለጠበት መንገድ ግን የሚያሳዝን ሆነ። ቴዲ የሁለት ልጆች አባት መሆኑም ይናገራል። ቀደም ሲል ተከራይቶት ይኖርበት በነበረው ቤት ጥሏቸው ራሱን ለማስታመምም ከቦታ ቦታ እየተንከራተተ ብዙ ጊዜያትን አሳልፏል። በዚህም የተነሳ ከባድ ችግር ውስጥ በመግባቱም ተማጽኖን አድርሷል። ተማጽኖ ምን ይሆን? ቴዎድሮስ ካሳሁን ተክሌም የተማጽኖ መልእክቱ እንዲህ ይላል። ወገኖቼ እንዴት ናችሁ? እንደሚታወቀው እኔ በፋና ላምሮት ዝግጅት ላይ ስሠራ በነበረበት ጊዜ የመንፈስ ጭንቀት ይይዘኝ ነበረም። ለበርካታ ጊዜያት ፕሮግራሞችን እያቋረጥ ከወጣ ነበረም። ከዚያ በኋላ ከጊዜ ወደ ጊዜ ይተወኛል ስል እየባሰብኝ ሄዶ ራሴ ላይ እርምጃዎችን እንድወስድም የገፋፋኝ ጀመረም። ነገር ግን ራሴንም የምወዳቸውንም ልጆቼንም ልኖርላቸው ብዬ ጸበል ቦታ አገብቼ እየተጠመኩ እገኛለሁ። አሁን ትንሽም ሻለ ብሎኛል። ለውጥም አለኝ። ነገር ግን አሁን ላይ ስራ እየሠራሁ ባለመሆኑ ለልጆቼ የቤት ኪራይ፣ የትምህርት ቤት ክፍያናም አንዳንድ አንድ ነገሮች ስለተቸገርኩኝ እንድትረዱኝ ወደ እናንተ መጣሁ። ያላችሁንም ትንሽም ትልቅም ሳትሉም አግዙኝ፣ ችግር ላይ ነኝ ይላል ቴዲም። በዚህም ኢትዮጵያውያን እገዛ የሚያደርጉበትን የአካውንት ቁጥሩንም አስቀምጧል 1292277707 ቴዎድሮስ ካሳሁን ተክሌም ብሎ አስቀምጧል። ይህንን የተማጽኖ መልእክቱንም ደግሞ ጋዜጠኛ ዳና ረጋ፣ ጋዜጠኛ ናቲ ማናዬ፣ ጉርሻ ገጽ፣ ፋስት መረጃ፣ ትዝብ ታሰፋ፣ አርቲስት ተስፉ ብርሃኔ፣ በጎ አድራጊዋ ሜላት ንጉሴም አሁን ኢቤስ ቴሌቪዥንን የተቀላቀለችው የቀድሞዋ የፋና ላምሮት መድረክ መሪ ምህረት ዮሴፍ ሙክታሮቪችናም ሌሎችም በርካታ የማኅበራዊ ሚዲያ ዘዋሪዎች መልእክቱን በማሰራጨት ለተከታዮቻቸው እያደረሱ እባካችሁ እንድረስለት እናግዘው እያሉም መልእክታቸውን አስቀምጠዋል። እኛም ይህንን ፕሮግራም የሰራንበት ዋነኛ ምክንያት ይህ ድንቅ የሆነ የቴሌቪዥን ፕሮግራም አዘጋጅና አቅራቢ በእንዲህ ያለ መንገድ ችግር ውስጥ መግባቱን ተመልክተን ኢትዮጵያውያን ሁሉ እገዛ እንዲያደርጉለት ወደ እናንተ ለማድረስናም ጥያቄውንም ለመካፈል እንዲሁም ይህንንም ዘመቻ ለመቀላቀል በማሰብ ነው። ስለምትከታተሉን እናመሰግናችኋለን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን በመዳሰስ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉን በአክብሮት እንጠይቃለን። እስከዛሬ ድረስ ወደ እናንተው የምናደርሳቸው ፕሮግራሞቻችን እናንተን የሚያዝናኑ የሚያስተምሩና ቁም ነገሮችንም የሚያስጨብጡ ሆነው እንዳገኛችኋቸው ባለሙሉ ተስፋ ነን። በሚቀጥለው ጊዜ ደግሞ በሌሎች መሰናዶች ተመልሰን እስክንገናኝ፣ እስከዚያው መልካም ጊዜ ለእናንተ ይሁን።